ወንዶች ተጨነቃቸው ሲጋምታል እንደ አዶና አይነት ጋጠ ወጥ አምጥተው አንተ ላይ እንዲያቀረሽ ያደርጉታል። ይሄ ፍጹም ልክ አይደለም። ስለ ገንዘብ ብቻ ስለሚሰሩ፣ ስለ ማህበረሰቡ ግድ ስለማይላቸው የሄደባቸው መገናኛ ብዙሃን በሙሉ እንዲህ ከባህል ያፈነገጠ ነገር ያወራቸውን ነገሮች ቁም ነገር እንዳወራ ሳይቆርጧቸው እንደወረደ አስተላልፈዋል። ስለዚህ ትልቁን ድርሻ የሚወስዱት ከግለሰቡ በላይ ሚዲያውን ባለቤቶች ያስተላለፉት አካላት ናቸው ማለት። ይሄ በራሱ አሁን ኖር የተባለው ነገር ሁሉም በየቤቱ የሚያደርገው ነገር ስለሆነ ዝም ብላ አድርገው አይነት ነገር ነው፣ ኮንፊደንስ ሲያወራ ነበሩ። አዶና የሚባለው ልጅ አምጥተህ እንግዳ ስታደርገው ተመልካች ከዛ ምን እንዲወስድልህ ነው የምትፈልገው? ብዙ ተከታይ ስላለው ተጽዕኖ ፈጣሪ ነው ማለት አንችልም። አራያ የሌላት ሀገር ይመስል ማንም አጉራ ዘለል እየመጣ እንግዳ የሚሆንበትና ከማህበረሰብ ያፈነገጠ ሀሳብ የሚሰጥበት ፕላትፎርሞች ናቸው አብዛኞቹ ልንል በምንችል ደረጃ ማለት ነው። በስኬትና በውድቀት ውስጥ ትውልድ ምን ሊማር ይችላል የሚል እሳቤ ሲኖር ነው እኮ ሚዲያ ላይ ገብዝሽ በሚያወራው ነገር ላይ በጣም በራስ መተማመን እንዲያወራ ያደረገው የሚጠይቁት ሰዎች የሚሰጡት ግብረ መልስ ነው። አፈንጋጭነትን የመቀበል ዝንባሌ አለ የሚል ሀሳብ አንስቷል አይደል? ከሰማሹ የተከታዮች ጥራት ያንተን ማንነትም ይወስናል። በነገራቸው በአዶኒስ ውስጥ የሚታየው ነፃነቱ አይደል? ምን ያህል በዘቀጠ አስተሳሰብ ውስጥ እንዳለ ነው ምትር። አሁን አይደለም ነገ አይደለም ከነጎዲያ፣ ግን የሚመጣው ትውልድ ላይ የራሴውን አሻራ ይጥላል። ሀሳብ ግን የመጡ ሰዎች በሙሉ ያወሩት ነገር ይተላለፋል ወይ? የማይጠቅሙ ለማህበረሰብ የማይጠቅሙ ተብሎ የተገለሉ ነገሮች እኮ አሉ። እንዲህ አይነት እንቶ ፈንቶ የሆኑና ከኛ ከእሳቢያችን ያፈነገጡ ሀሳቦች ግን ተመልካች አላቸው ማለት በቃ ማህበረሰባችን ይሄ ነው ወደሚል ብያ ነው ያደርሰን። ታቡ የሆነ የተከለከለ ነገር ይፋዊ የሆነ መወራት ተጀመረ። የት ማህበራዊ ሚዲያ የሰጠውን ሁሉ እያጋበሰ እያጨበጨበል የሚሄድ ተከታይ ነው ያለው የሚለው በራሱ የሚያነጋግር ነው። ተመልካች ወይም አድማጭን የሚሰራው ሚዲያው ራሱ ባህል፣ እሴት፣ ወግ፣ ሃይማኖት ነው የሚባሉ ነገሮች ዋጋ የላቸውም። ያንን ነው እያየን ያለ ነው። በምን አይነት መስፈርት ነው ለሚዲያ ብቁ ሆኖ የሚገኝ? እንደ ሀገር የሚያመጣው ተጽዕኖ ቀላል አለ። አፈንጋጭነት በእኛ ማህበረሰብ እየተወደደ ነው ልንል እንችላለን። ሀገሪቷ ባለቤት ያለ ሰላም ተመልካቾች እንደምን ሰንብታችኋል? ሀሌታ ነው እያያችሁ ያላችሁት። ከዚህ ሳምንት ጀምሮ ወደ እናንተ የምናደርሰው በተለያዩ ማህበራዊ፣ ኢኮኖሚያዊ እና መሰል ጉዳዮች ላይ የተፈጠሩ አነጋጋሪ ነገሮች ላይ የየራሳችንን እይታ የምናጋራበት ፕሮግራማችን ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ፍጹም ሙሉ ጌታና ማስተዋል ስለአይኑ ከእናንተ ጋር ቆይታ እናደርጋለን። የዛሬ የፕሮግራማችን ደግሞ መጀመሪያ የምናደርገው ሰሞኑን በተለያዩ የዩትዩብ ገጾች ላይ እንዲሁም ደግሞ መሰናዶች ላይ እንግዳ ሆኖ ያየነው ልጅ አለን አዶናይ የሚባል የቀረበባቸው ፕሮግራሞች ላይ በሙሉ ያጋራቸው የተለያዩ ሀሳቦች አሉ ከኛ ማህበረሰብ እሴት ጋር የማይሄዱ እንዲሁም ደግሞ ከባህላችን ጋር ካደግንበት ሃይማኖታዊም ባህላዊም እሴት ጋር የማይሄድ ነገሮችን ሲያጋራ አይተነዋል። በሚያስደነግጥ ሁኔታ ደግሞ በጣም ብዙ የዩቲዩብ ቻናሎች በእንግድነት አቅርበውታል። ያቀረበውን ሀሳብ ላይ ነው የዛሬ መሰናዷችን ትኩረት ምን ያደርጋል? ግለሰቡን ሳይሆን ሀሳቡን ነው። በደንብ ለማየት ሞክረው። እንግዲህ ከቅርብ ዓመታት ወዲህ ማህበራዊ ሚዲያ ወይም ማህበራዊ ሚዲያ አጠቃቀም በተመለከተ በማህበረሰባችን ዘንድ አሉታዊም አዎንታዊም ተጽዕኖ እያመጣ ይገኛል። አንዳንድ ሀሳቦች ባህርማዶ ተሻግረው የሚመጡ አሉ። እዚሁ ደግሞ የሚጎለብቱ የሚጎመሩ ደግሞ አሉ። ከነዛ ውስጥ በፊት መጀመሪያ ላይ ካነሳናቸው ሀሳቦች ውስጥ የሚመደብ ነው ዛሬ የምናየው የአዶና ጉዳይ ማለት ነው። እሱ የነበረበት ማህበረሰብ የራሰው የሆነ ሰብስታንስ አሉ አይደለ? የሆነ ንጥረ ነገር አለ፣ ያደገበት እሴት አለ፣ ወይም የነበረበት ማህበረሰብ ያጎለበተው እሴት አለ፣ ነባር የሆነ እሴት ማለት ያንን እሴት አምጥቶ ወደዚህኛው ማህበረሰብ ለማጋባት ወይም ለማጋራት የሚያደርገው ጥረት ነው። እንግዲህ አሁን እጅጌ ረዝምብሻል ያጥርብሻል አይነት ነገር አለ ስለ እንደዛ ነው የሆነው። ምዕራባውያን ምስራቃውያን የሚባሉ አሉ አይደለም። ምዕራባውያን የራሳቸውን የራሳቸውን ማህበረሰብ እሴት አለ፣ ምስራቃውያኑም እንደዛ። የእኛ ለምስራቃዊ እንቀርባለን። ፍጹም ተቃሪያኑ በፅንፍ የምጠቅሻቸው አስተሳሰቦች እና ሪዮተ ዓለሞች ናቸው ወግ አጥባቂ ኮንዘርቫቲቭ የምንላቸው አይነት ወይም ባህል። ይዘው ባህላቸውን አበክረው ልክ እንደነህንድ እንደሚጠቀሱት ሁሉ የሀገራችንም የማህበረሰባዊ ስነልቦና አወቃቀር ወግ አጥባቂ በሚል የሚያዝ ነው። አሁን አዶና እያነሳው ሀሳብ ከዚህኛው ማህበረሰብ ጋር በተቃራኒ የሚነሳ ማህበረሰቡ ታቡ ብሎ ካስቀመጣቸው ጉዳዮች አንደኛው ይሄ አሁን አዶና እያነሳው የፈረንጆቹ ማስተርቤሽን ብለው የሚጠቅሱት ድርጊት ነው። አንደኛ ግለሰቡን እንደ ግለሰብ፣ ማህበረሰቡን ከፍ ሲል እንደ ማህበረሰብ ደግሞ ከዛም ላቀ ሲል ደግሞ እንደ ሀገር የሚያመጣው ተጽዕኖ ቀላል አይደለም። ይህን ተጽዕኖ የሚያመጣውን አሉታዊ ተጽዕኖ ከግምት ውስጥ ባልማ ሳያስገቡ ይቀሩና ድንገት የማህበራዊ ሚዲያ ተጠቃሚ ድንገት የማህበራዊ ሚዲያ ተከታይ ያፈሩ ሰዎች ዝም ብሎ ሀሳቡን ለመዝራት የሚያደርጉት ጥረት ማህበረሰቡ ላይ አሁን አይደለም ነገ አደለም ከነጎዲያ ግን የሚመጣው ትውልድ ላይ የራሱ የሆነ አሻራ ይጥላል፣ ነው ሀሳቡ። ዛሬ አውዱ የምናወራበት አውድ በዚህ ዙሪያ የሚነሳ ነው አይደል? አዎ። ደግሞ ነገር እየሆን የተለየ የሚያደርገው በጣም ብዙ መገናኛ ብዙሃን ላይ በእንግድነት ቀርቧል፣ እና የሄደባቸው መገናኛ ብዙሃን በሙሉ እንዲህ ከባህል ያፈነገጠ ነገር ያወራቸውን ነገሮች ቁም ነገር እንዳወራ ሳይቆርጧቸው እንደወረደ አስተላልፈዋቸው። አንደኛ ነገር ሚዲያ ወደፊት የሚያመጣቸው ሰዎች እንደማን ናቸው የሚለው እራሱን የቻለ የሚጠየቅ ጥያቄ ነው። ከዛ ውጭ ግን የመጡ ሰዎች በሙሉ ያወሩት ነገር ይተላለፋል ወይ? መገናኛ ብዙሃኑ በራሳቸው ወይም ደግሞ ዩቲውብ ቻናሎቹም ሊሆኑ ይችላሉ ለተመልካቾቻቸው ስነ ልቦና፣ ለሀገር ባህል እሴት ዋጋ አይሰጡም ወይ የሚል ጥያቄ እንድናነሳም ያደርገናል። አዎ ሶስት ነገሮችን እናንሳ እዚህ። አንደኛ ሚዲያውን፣ ሁለተኛው ሚዲያውን አዘጋጅ፣ ሶስተኛ ደግሞ ማህበረሰቡ ወይም ሚዲያውን ተከታይ፣ ሶስት ነገሮች ናቸው የሚያርን የነዚህ ቅጥልጥል የነዚህ ኔትወርክ ነው ሚዲያውን እንዲኖርም ህልው ሆኖ እንዲኖርም የሚያደርገው እንዲከስምም የሚያደርገው እሱ አይደለ? አንድን ሀሳብ ወደ ማህበረሰቡ የምታወርጅበት ድልድይ ነው ሚዲያ በራሱ ማለት ነው ሚዲየም ኦፍ ኮሚኒኬሽን አይደለም የሚባለው። ስለዚህ ጆርናሊዝሙ በሚዲያ ውስጥ ነው የሚካተተው። ስለዚህ ይሄንን ፕሮግራም ለአየር ያበቁት ሰዎች አንድ ይሄንን ፕሮግራም ላይ የተጠቀሰውን ሀሳብ የተናገረው ግለሰብ ሁለት ይሄንን ፕሮግራም ደግሞ ቫይራል እንዲሆን የሚያደርጉ ተከታዮች ደግሞ ሶስት የድርሻውን ይወስዳሉ ነው። አሁን ሁለት አይነት ማህበረሰብ ተፈጥሯል። ማህበረሰብ ማህበራዊ ሚዲያ ላይ ተንጠልጥሎ የቀረ ኦንላይን ኮሚኒቲ የሚባል ወይም ኦንላይን ማህበረሰብ፣ አየር ላይ የሚገኝ ማህበረሰብ ዲጂታል ኮሚኒቲ የሚባል ተፈጥሯል። ሁለተኛ ደግሞ ግራንድ ላይ ደግሞ ኦፍላይን የሚባል ኮሚኒቲ ተፈጥሯል። ኦፍላይን ያለው ኮሚኒቲ ወይም ማህበረሰብ ስለ ጉዳዩ ምንም የሚያውቀው ነገር አሁን ኦንላይን ላይ ያለው ኮሚኒቲ እርስ በርስ በሚኖረው ኔትወርክ ወይም መስተጋባት የሚፈጥረውን ሀሳብ ወደታች ላለው ግራውንድ ላይ ላለው በጉዳዩ ላይ ስለማያውቁ ስለጉዳዩ ኖሃው ስለሌለው ማህበረሰብ ላይ አምጥቶ ነው የሚችል። አሁን እነዚህ የታቡ የሆነ የተከለከለ ነገር ይፋዊ ሆኖ መወራት ተጀመረ። የት ማህበራዊ ሚዲያ ላይ? ማህበራዊ ሚዲያ ላይ የተጀመረ ነገር የሚመጣው ልጆች ላይ ግራውንድ ላይ ያሉት ልጆች ላይ ነው። ስለዚህ ይሄንን ኃላፊነት የጎደለው ምክንያቱም አሁን ከቅርብ ጊዜ ወዲህ ቢዝነስ ስለሆነ ገንዘብ ማግኛ ስለሆነ ሚዲያው በራሱ ማርኬት ኦሪየንትድ ስለሆነ እነዚህ ሰዎች ይሄ ሀሳብ ቢነሳ ተመልካች ያገኛል በሚል እሳቤ ሳይቆርጡት እንትን ሳይሉ ማህበረሰቡን እሴት ከግምት ውስጥ ባለማስገባት ሳይቆርጡት አስተላለፉት። አንደኛ ማህበረሰቡ ጋር እንዲመጣ ያደረገው የነሱ ሳይቆርጡ ወይም ሳይንሱር ሳይደረግ ያስተላለፉት ፕሮግራም። ሁለተኛ ደግሞ ልጁ ሲያወራ በኮንፊደንስ ነው የሚያወ የሚናገረውን ነገር አድርገው ነው እኮ አድርገው ይሄን ኮንፊደንስ ያመጣው ወይም የገነባው በዚህኛው ማህበረሰብ ልኬት አይደል። በነበረበት ዘመናዊ በሚል ኮት ውስጥ ባለች እሳቤ ወይም የትንሸዋር አመለካከት የገነባው ስነልቦና ነው እንዲህ በኮንፊደንስ እንዲያወር ያደረገው ማለት። ይሄንን እንዲህ የተናገረበት ማህበረሰብ አድርግ የተባለው ማህበረሰብ ግን ይሄ የሚለውን ነገር ነውር ነው ብሎ አስቀምጦታል፣ ነውር ነው ብሎ አስቀምጦታል። ይህንን ነው ሚዲያው አስርጾ እንዲገባ እየታገለ ያለ ስለዚህ፣ ትልቁን ድርሻ የሚወስዱት ከግለሰቡ በላይ ሚዲያውን ባለቤቶች ያስተላለፉት አካላት ናቸው ማለት ነው። ከዛ ውጭ ግን ምናልባት ልጁ ይሄን ሀሳብ በሚያነሳበት ሰዓት ዲፌንድ የሚያደርገውም ሰው የለም ወይም ደግሞ ልክ አይደለም፣ ከኛ እሴት ጋር አይሄድም ብለው ሲከራከሩም አታዩም። እንደውም በነገርየው ላይ በጣም ሲስቁ ልክ የተናገረ ነገር እንዲመስል ያደረገውና ልጁም በሚያወራው ነገር ላይ በጣም በራስ መተማመን እንዲያወራ ያደረገው የሚጠይቁት ሰዎች የሚሰጡት ግብረ መልስ ነው። ስለዚህ መገናኛ ብዙሃኑ ልንል እንችላለን፣ ወይም ደግሞ ዩቲውብ ቻናሎቹ እንዲህ አይነትን ሀሳብ የሚያመጡት ዞሮ ዞሮ እንደተባለው አብዛኛዎቹ ስራዎች ማርኬት ኦረንትድ ናቸው። ገበያ መሳብ አለባቸው። ሰዎች ከሚያወሩት ነገር ተነስተህ ነው ተመልካች የምታገኘው እና አንዳንድ ጊዜ ተመልካቹ በራሱ ነገር ይመጥነዋል ወይ፣ እንዲህ አይነት ነገር ተመልካቹ ስለሚወድ ነው የምንሰራው የሚሉ ሰዎችም አሉና በትክክልም ተመልካቾች እንደዛ ናቸው ልንል እንችላለን ነው የሚል ጥያቄም እንድናነሳ ያደርገናል። ዞሮ ዞሮ ግን ይሄ ዲጂታል ኮሚኒቲው ኦፍላይን ያለውን ኮሚኒቲ ተጽዕኖ የማድረግና እዚህ ያለው ማህበረሰብ ወይም ደግሞ ይሄ ኦንላይን የማይመጣን ማህበረሰብ ተጽዕኖ ማድረጉ የማይቀር ነው። እንዲህ አይነት የሚነሱ ሀሳቦች መሬት መውረዳቸው የማይቀር ነው። አሁን ላይ አብዛኛው ማህበረሰብ የማህበራዊ ትስትር ገጽን ይጠቀማል። በአንድም ሆነ በሌላ መልኩ የሚነገሩ ሀሳቦች ይደርሱታል። ስለዚህ እንደተባለውም የሚመጣውን ትውልድ የመበከል ነገሩ በጣም ራሱን የቻለ በጣም ትልቅና የሚያነጋግረን ነገር ነው። ሌላው ግን ያለውን ማህበረሰብ ማህበራዊ ሚዲያ ላይ የማይወራ ነገር የለም ማለት ነው፣ የሚል ሀሳብ እንድንይዝ ያደርገናል። በነገራችን ላይ ሁሉም ነገር ሚዲያ ላይ መወራት ይችላል። አዎ ይችላል። ነውር የሚባል ነገር የለም። እንግዲህ አሁን የፖስት ሞደርኒዝም ኢራ ላይ ነው ያለነው። ባህል፣ እሴት፣ ወግ፣ ሃይማኖት ምናምን የሚባሉ ነገሮች ዋጋ የላቸውም። ያንን ነው እያየን ያለ ነው። እኛም ድህረ ዘመናዊነት ላይ ያለን ማህበረሰቦች ነን ወይ የሚል ጥያቄ እንድናነሳ የሚያደርጉን ዕለት ዕለት በማህበራዊ ሚዲያ የሚተላለፉ ሀሳቦች የሚተላለፉ መልእክቶች በራሳቸው እኛ ከኖርንበት ባህል ያፈነገጡ ናቸው እና አፈንጋጭነት በእኛ ማህበረሰብ እየተወደደ ነው ልንል እንችላለን። ለዛም ነው ተናጋሪዎች በዛ ልክ አሁን ንግግሩን ብቻ ሳይሆን እኮ በየጊዜው የምናያቸው ተንቀሳቃሽ ምስሎች የሚነግሩንም የአይነት ነገር ይመስላል። ለመታወቅ ብለን እንዲህ አይነት ቪዲዮ ሰራን የሚሉ ሰዎችም የተፈጠሩበት ጊዜ ላይ ነው ያለ ነው እና የአይነት ማህበረሰብ አለ ልንል እንችላለን። አፈንጋጭነትን የመቀበል ዝንባሌ አለ የሚል ሀሳብም አንስቷል። ከሰማሹ ሁሉም በየቤቱ የሚያደርገው ይሄ በራሱ አሁን ኖር የተባለው ነገር ሁሉም በየቤቱ የሚያደርገው ነገር ስለሆነ ዝም ብላ አድርገው አይነት ነገር ነው። ኮንፊደንስ ሲያወራ አይነበረው ማለት። ይህ የሚያሳየው ምንድን ነው? ሁሉም በየቤቱ የሚያደርገው ነገር አለ። ስለዚህ ያችን በየቤቱ የሚያደርገውን ነገር አደባባይ ይውጣ ግን ሁሉም በየቤቱ የሚያደርገው ነገር ልክ ነው ወይ? እኮ እሱን እኮ ነው። አሁን ሁሉም ተደብቆ ነው ተደብቆ ማድረግ እኮ በራሱ ልክ አለመሆኑን ነው የሚያረጋግጥልሽ። ማህበረሰቡ ማህበረሰብ ሲባል እኮ ዝም ብሎ ማህበረሰብ ተሰብስበው እንትን ያሉት ነገር አለ፣ የወረደ የዘነበ እሴት አለ። ግለሰቡ ያወጣው አስተዋጽኦ ነው፣ የሀሳብ አስተዋጽኦ እኮ አለ። ከግለሰቡ እስከ ማህበረሰብ ከቤተሰብ ማህበረሰብ ብሎ ነው ወደ ሀገር የሚሄዱ። ያንን ነውር ነው ብሎ ግለሰቡ አምኖበት ተቀብሎታል። ነውር ነው ብሎ ደግሞ ለልጁ ይነግረዋል። ነውር ነው ብሎ ቤተሰቡን በዛ መሪ ያሳድጋል። ነውር ነው ብሎ ደግሞ ማህበረሰቡ ተቀብሎ ያንን ማህበረሰብ ስነልቦና አይነቱን ይጠብቅለታል። ገብቶሻል? የሚያመጣው ጉዳት እኳል አሁን ማህበረሰብ እስቴት ሲያስቀምጥ ከሆነ ነገር እየከለለች ነው ማለት። አሁን ሊበራል ወይም ይሄ ወደ ምዕራባዊ ሳቢ ጋር ነፃነትን ሽፋን አድርገው የሚያመጡት አስተሳሰብ ምንድነው? አሁን ልጁ ያንጸባረቀው ማለት ነው፣ ያንጸባረቀው ሀሳብ ምንድነው ይሄ እክል እንትን ድንበር አልባ መሆን በሁሉም ነገር ግልጽ እንዲሆን ማለት አሁን አሜሪካ ውስጥ ስቴጂ ምናምን ነገር የፍርድ ቤት ምናምን ችሎቶች ምናምን ባልና ሚስት ሲጨቃጨቁ ሰው አደባባይ የምትሰሚያቸው ነገሮች ብዙ ነው። ይህንን ነፃነት ይሉታል እነሱ። ወደዚህ ስትመጪ ደግሞ ይህን ነፃነት የሚከሉ ነው ወግ አጥባቂ ብለው ይፈርጃሉ ማለት። ስለዚህ ማህበረሰቡ ዲቫንት፣ ይሄ ዲቫንት አፈንጋጭነት የሆነን ባህሪ ምንድን ነው የሚገራበት የሆነ እሴት አለው የራሱ ሆነ ማለት አፈንጋጭነት ይኖራል ግለሰባዊ ነው አፈንጋጭነት በባህሪ ማለት ስለዚህ አንድ ግለሰብ ይሄ እሴት እንትን አይለኝም ወይም እኔ በቃ የራሴ ሀሳብ መብቴ ነው ምናምን ወደሚል ሊመጣ ይችላል ግን እሴቱ ያስረዋል የሚያስራቸው ነው ብዙ እኮ ታፍነው የቀሩ እኮ የማይጠቅሙ ለማህበረሰብ የማይጠቅሙ ተብሎ የተገለሉ ነገሮች እኮ አሉ አይደል ብዙ ነገር አሁን ግብረሰዶማዊነት ከማህበረሰቡ ጋር አይደል ይሄ ግን ማስተርቤሽን ወይም ልጁ የጠቀሰውን አዶን የጠቀሰው ነገር ግን ቀጥታ የሚወስድሽ ሳይንሱ ምኑም የሚገልጸው ግን ስነልቦና የሚገልጸው ወደ ግብረ ሶዶማዊነት ነው። ግላዊነትን ያበረታታል ሀሳቡ። ግላዊነት በባህሪ ደግሞ የምዕራባዊ ርዕዮተ ዓለም ውጤት ነው። ስለዚህ ያንን ግላዊነት ብዙ በብዙ መስኮች መጥቀስ እንችላለን። በዚህኛው አውድ ግን ስናየው ያንን ግለሰብ ከማህበረሰቡ ጋር ወይም ካለው ሆሪዞንታሊ ከሚኖረው መስተጋብር ጋር ይለየውና፣ ስሜት የምትለው አንቁንጽል ሀሳብ በራሱ ዲፋይን አድርጎ የእኔ ስሜት ማለት ብቻዬን የማደርገው ነገር ነው ማለት ነው። ተደብቆ ማድረግ ስሜቱን ለመ ተደብቆ ማድረግ ውስጥ ይገባል ማለት ከማህበረሰቡ እየወጣ እየተገለለ ይመጣል ማለት በዚህ ሁኔታ ውስጥ ያደገ ልጅ አባት ሆኖ ነገ የሚወልደውን ልጅ አስ አስ ይሄንን ነው ግል ችግር የለው ማድረግ ብለው እንዲሁ በቀላሉ ሊነግሩን የሚፈልጉት ማለት ነው። መልካም እንግዲህ፣ ሌላው ምናልባት እዚህ ላይ መነሳት አለበት ተብሎ የሚታሰበው ተመልካች ይሄን ይወዳል የሚል አይነት እይታ አለ። ለምሳሌ እንዲህ አይነት ያፈነገጡ ሀሳቦች ሲወሩ ደስ የሚላቸው ሰዎች አሉ። ስለዚህ ይሄ ሀሳብ መሸጥ ይችላል። አሁን ሀሳብህን ለገበያ ታቀርባለህ፣ ከዛ በኋላ የሚወደው ይገዛዋል። ስለዚህ አብዛኞቹ መገናኛ ብዙኃን ማለት በሚቻል ደረጃ ይሄን የምንሰራው አይነት ዲማንድ ስላለ ነው፣ ፍላጎት። ስለዚህ እንዲወራ ይፈለጋል። ስለዚህ እንዲነገር ይፈለጋል። ሰዎች በድብቅ ያደርጉት የነበረ ነገር ስለሆነ ወጥቶ አደባባይ ላይ መወራቱ ተመልካች ስላለው ነው የሚል አይነት ሀሳብ የሚያነሱ ሰዎች አሉ። ከዛ ውጭ ግን እንደ ማህበረሰብ ወዴት ይወስደናል የሚለው በራሱ እኮ የሚያነጋግር ነገር ነው አይደለም? መገናኛ ብዙሃኑ በራሱ ወደፊት የሚያመጧቸው ሰዎች እነማን ናቸው? ለምንድን ነው የሚያመጧቸው? አሁን ለምሳሌ የነዛ ፕሮግራሞች ሀሳብ ምንድን ነው አዶና የሚባለውን ልጅ አምጥተ እንግዳ ስታደርገው ተመልካች ከዛ ምን እንዲወስድልህ ነው የምትፈልገው? አራያን የሚያስደርስ ስራ ሰርቷል። ስለዚህ አሁን አራያ የሌላት ሀገር ይመስል ማንም ማጉራ ዘለል እየመጣ እንግዳ የሚሆንበትና ከማህበረሰብ ያፈነገጠ ሀሳብ የሚሰጥበት ፕላትፎርሞች ናቸው አብዛኛዎቹ ልንል በምንችል ደረጃ ማለት ነው። በሌላ አንጻር ደግሞ በተቃራኒ በጣም ትውልድን ያንጻሉ ብለህ የምታሰባቸው አይነት መሰናዶችን ደግሞ ስታይ ተመልካች የላቸውም ሀሳብ አንለዋወጥባቸው መሰል አይነት ነገር ማለት ነው። ግን እንዲህ አይነት እንቶ ፈንቶ የሆኑና ከኛ ከሀሳቢያችን ያፈነገጡ ሀሳቦች ግን ተመልካች አላቸው። ማለት በቃ ማህበረሰባችን ይሄ ነው ወደሚል ብያ ነው ያደርሰን። ኦዲየንስን መጀመሪያ ላይ ያልሽው ማለት ነው። ተመልካች ወይም አድማጭን የሚሰራው ሚዲያው ራሱ፣ ሚዲያው የሚያቀርባቸው ነገሮች ናቸው። ኦዲየንስ እየተከተለሽ እየተቀበለሽ እየተቀበለሽ የሚሄደው ማለት ነው። እነሱ በሚፈልጉት ልክ ተመልካቾቻቸውን ይቀርጹና ተመልካቹ ይህን ነው የሚፈልገው ብለው ያቀርቡልሻል። ከዛ ማርኬት ኦርየንትድ ይሆናል። ስለዚህ ብዙ ተመልካች ያለው ድርጅትን ማስተዋወቅ የሚፈልገው ብዙ ተመልካች ያለውን ነገር ነው። መዝናኛ የሚለው ጽንሰ ሀሳብ ራሱ የሚያስተላልፉት ነገር ማለት ነው። አሁን ለምሳሌ እንግሊዙ ስትጂ ቢቢሲ ሙዚቃ ያስተላልፈው ዜና ነው፣ በዜና ነው የሚታወቀው። ሲኤንኤን በዜና ነው የሚታወቀው። አልጀዚራ በዜና ነው የሚታወቀው። ግን ብዙ ተመልካች አላቸው። ለምን ይመስላችኋል? እራሱ ዜናን መዝናኛ አድርገውታል። ሰው አድማጩ የሚያዩ ዜና ብቻ ሳይሆን እየተዝናናም ነው። ስለዚህ መዝናኛ ብለን የምንሰጠው ሰጠው ኮት እራሱ ሚዲያዎቹ ለመዝናኛ የሚለው ትርጉም የሰጡት ትርጓሜ ኦዲየንሳቸውን በዛ ልክ እንዲሰፉት አድርጓል ነው። ስለዚህ ኦዲየንሱ ዝም ብሎ የመጣ ሳይሆን እራሱ ሚዲያው ነው ኦዲየንሱን የሰራው። የሚያቀርበው ነገር ነው ኦዲየንሱን የሚሰራው ስለዚህ የእነሱ ቢዝነስ ኦሪየንትድ የእነሱ ስግብግብነት፣ የነሱ ገብጋባ መሆን ስለ ገንዘብ ብቻ ስለሚሰሩ ስለ ማህበረሰቡ ግድ ስለማይላቸው ያንን ፕሮግራም ያመጡና ማህበረሰቡን ያል ወዶታል። ስለዚህ ማህበረሰቡ ስለወደደ እንደዚያን ነገሮች ነው የምናስተላልፈው ይላሉ። ሁለተኛ ደግሞ በዚህ ውስጥ የምታየው መጨረሻ ላይ ያነሳሽው ሀሳብ የሚጋበዙ ሰዎች በምን አይነት መስፈርት ነው ለሚዲያ ብቁ ሆነ የሚገኝ ተገኝተው ነው የሚቀርቡት የሚለው ነገር አንድ ነገር ስታቀርቢ እኮ የሆነ አራያ ሊሆን የሚችል በአዎንታዊ የሚገለጽ ወይም የእሱ መከራና ስኬትና ውድቀት እኮ አለ። አንድ ግለሰብ በስኬት በስኬትና በውድቀት ውስጥ ትውልድ ምን ሊማር ይችላል የሚል እሳቤ ሲኖር ነው እኮ ሚዲያ ላይ ጋብዘሽ እንትን። በአንድ ርዕሰ ጉዳይ ላይ ስለ ርዕሰ ጉዳይ መረጣ አለ። በጋዜጠኝነት ስትሄጂ አንድ ርዕሰ ጉዳይ የምትመርጭው ወይም ስትመርጪ ለዛ ርዕሰ ጉዳይ በቂ ባለሙያ በቂ ግንዛቤ ያለው ተጠያቂ የሆነ ሰው ነው ምትጋብዥ፣ አይደል? አሁን ግን እየታየ ያለው ግለሰው ይመጣና ርዕሰ ጉዳይ ይፈጠርለታል። እሱ ነው እየሆነ ያለው። ፐብሊክ ፊገር ወይም በሶሻል ሚዲያ ተጽዕኖ ፈጣሪ የሚባለው ነገር ራሱ እንዳለ ሆኖ ራሱ የሚያጠያይቅ ምን ሲሆኑ ሲሆን ሰው ተጽዕኖ ፈጣሪ የሚባለው የሚለው ነገር ራሱ ብዙ ተከታይ ስላለው ተጽዕኖ ፈጣሪ ነው ማለት አንችልም። ብዙ ተከታይ ያላቸው ብለው ይመጡና የሌላቸውን ነገር እዚህ ሲያወሩ ሰምናቸው። በቅርብ እንዳውም አኩቻ ነው ምናም የሚባል ሰውም ላይቭ እንትን ላይ ቲክቶከር ላይ ያዘጋጁ ፕሮግራም ላይ አንድ በላቸው የሚባል ቲክቶከር ተመሳሳይ እሱን የተናገረበት መንገድ አነጋጋሪ ነበራል። አሁን አኩቻ ምን አይነት ይህን ስነልቦና ከምን አመጣው? ትላንት አኩቻ የነበረበት ህይወት አለ፣ ዛሬ የሚኖርበት ህይወት አለ እና በማህበራዊ ሚዲያ ላይ በተለይ በቲክቶክ ላይ ያለኝ የራሱ አለኝ ብሎ የሚያስበው ቦታ አለ፣ የተሳሳተ ቦታ ያንን ይዞ ሌላውን ሰው ኢንሰልት ማድረግ የሚችልበት ስነልቦና ላይ ወይ ያለው። ይህን የፈጠረው ደግሞ ራሱ ፕሮግራሙ የሚጋበዙ ሰዎች ፕሮግራም ጉዳይ ኦሪየንተድ ሳይሆን ግለሰቡ ይመጣና ጉዳይ ይፈጥራል አይነት ነገር ነው። ማለት አንዳንድ ጊዜ እንግዲህ ተጽዕኖ ፈጣሪ የሚለውን ስታነሳ በላቸው የተከታይ ልክ ተጽዕኖ ፈጣሪነት ይነሳልና፣ ለምሳሌ አንድ ሚሊዮን ሰው ይከተለኛል፣ ይህን ያህል መቶ ሺ ሰው ይከተለኛል ይላሉና አንድ ሚሊዮን የሚከተል እነዚያ አንድ ሚሊዮን ሰዎች ምን አይነት ሰዎች ናቸው ብለን ብናነሳ በራሱ እኮ ያጠያይቃል አይደል? ማን እየተከተለህ ነው፣ ይህን ያህል ተከታ ያለኝ ብለህ ተጽዕኖ ፈጣሪ ነኝ የምትለው የሚል ጥያቄ ምኮ እንድታነሳ ያደርጋል። በነገራችን አይደል የአንድ ሚሊዮኑ ማንነት ቢጠና አንዳንድ ጊዜ ከራሳቸው ከሰዎቹ ማይሻሉ ሊሆኑ ይችላሉ አይደለም? ማን እየተከተለን ነው እኛን እዚህ ያደረሰን የሚለውን ነገር ጥያቄ እንድታነሳ ያደርጋል አንተን የሚገራህ ወዳልሆነ መንገድ ስትሄድ ነው ልክ አይደለም ብሎ የሚያስተካክል ተከታይ ነው ያለው ወይስ የሰጠኸውን ሁሉ እያጋበሰ እያጨበጨበል የሚሄድ ተከታይ ነው ያለው የሚለው በራሱ የሚያነጋግር ነው የተከታዮችህ ጥራት የአንተን ማንነትም ይወስናል በነገራችን አንተ የተስተካከለና ለማህበረሰብ የሚጠቅም ነገር እንድትሰራ የሚያደርግህ የያዝከው ሀሳብ ነው ነገር ግን እንደፈለግ ስታወራ የሚከተልህ የሚያጨበጨበልህ ከሆነ ከሃይማኖቱ ከባህሉ ያፈነገጠን ነገር ባወራህለት ቁጥር እያጨበጨበ የሚከተልህ ተከታይ ከሆነ ያለህ ከአንተ ማይሻል ተከታይ ያለ ማለት ነው። አንተን ወደ ትክክለኛው መስመር መርቶ ማያስገባ ተከታይ ካለህ በትክክልም እኮ መነጋገር አለብን እና እነዛ ተከታዮች ናቸው አንተን ተጽዕኖ ፈጣሪ የሚያደርጉ እነዛ ተከታዮች አንተን ስለተከተሉ እና ይህን ያህል ሚሊዮን ሰው ተከታይ ያለኝ ስላልክ በትክክልም ልክ ነህ ማለት አይደለም። እና ልክነትና ወይም ደግሞ ትክክለኛ ስራ የሚለካው ባለህ የተከታይ ልክ አይደለም እንዳልሆነ እኮ እያየ ነው አይደል በጣም ብዙ ተከታይ ያላቸው ዩቲዩብ ቻናሎች ሊሆን ይችላሉ ግለሰቦች ሊሆኑ ይችላሉ ያልሆነ ስራ ሲሰሩ ታያቸዋለህ እንደ አዶና አይነት ጋጠ ወጥ አምጥተው አንተ ላይ እንዲያቀረሻ ያደርጉታል ይሄ ፍጹም ልክ አይደለም እና ያለህ ተከታይ ያንተን ኳሊቲ አንተ ጋር ያለውን የሀሳብ ኳሊቲ በእርግጥ አያሳይም እና እንዲህ አይነት ሰዎች ወደ መገናኛ ብዙሃኑ መምጣታቸውና ወይም ደግሞ ወደ ሚዲያው ሲመጡ ሀሳባቸውን ለገበያ ቅርቡ የወደደው ይከተላቸዋል የምትላቸው አይደለም። የማህበረሰብን እሴት እየናደ ሀሳቡን ለገበያ ቅርቡ የወደደው ይከተለው ይነት ምንለው አይነት ነገርም ነው ብዬ አላስብም። የፍሪ ማርኬት ፅንሰ ሀሳብ ሚዲያ ውስጥ መግባት የለበትም። የፈለግሽውን ገበያ ማቅረብ ከዛ የፈለገው ሰው ይግዛ አይነት ነገር ሚዲያ ውስጥ ሲመጣ በተለይ እንደ ኢትዮጵያ ላሉ ሀገራት አያዋጣም፣ አያዋጣም። ብዙ አሁን ከሶሻል ሚዲያ ተጀመረ ወይም ማህበራዊ ሚዲያ ተጀመረ ከተባለበት ጊዜ አንስቶ ሀገሪቱ ምን ያህል ምስቅልቅል እንትኖችን አልፋለች። ራሱን ችሎ ራሱን ፕሮግራም የሚሰራበት ነገር ነው። አሉታዊ ነገሮች ብዙ አልፋለች። አዎንታዊ ነገሮችም አሉት፣ ማህበራዊ ሚዲያ አሉታዊ ነገሮች ብቻ አሉት እያለ ነው። ለብዙ ሰዎች ስራ እድል መፍጠር ችሏል፣ ማህበራዊ ሚዲያው ማለት ነው። ይሄ ደግሞ በኢኮኖሚ ላይ የሚያመጣው ተጽዕኖ አለ አዎንታዊ ስለዚህ ዜጎች በራሳቸውን እንዲችሉ አድርጓል። ኢንካም ጀነሬት ማድረግ እንዲችሉ አድርጓል። ነገር ግን አጠቃቀሙን ባለማወቅ አንድ ፕሮግራም ላይ ከቴሌቪዥን ከሬዲዮ ወደ ቴሌቪዥን የመጣንበት መንገድ ጤናማ አልነበረም። ስለዚህ ቴሌቪዥን እንዴት ነው እንትን ማለት ያለብን የሚል ሀሳብ ተነስቶ ነበር። ከቴሌቪዥን ደግሞ ወደ ሶሻል ሚዲያ ወደ ማህበራዊ ሚዲያ የመጣንበት መንገድ ደግሞ በጣም አስቸኳይ የሆነ ጥድፊያ ውስጥ ነበር። ሳናውቆ ነው ማህበራዊ ሚዲያ ተጠቃሚ የሆን ነው ማለት ነው። ስለዚህ ይሄ ትራንዚሽን ያመጣው ነው የመዘበራረቅ አለ። ያንን መዘበራረቅ ማድረቅ የሚችሉ ባለድርሻ አካላት አሉ። ሀገሪቱ ባለቤት ያላት ሀገር ነች። ዝም ብሎ ዝርው የሆነ ነገር የሆነ ዝንበሽ ተነስተሽ ብቻ የምታወሪበት አይደለም። አንደኛው ትልቁ ባለቤት የማህበረሰቡ እሴት ነው። ብዙ ነገሮችን ቋጥሮ ከልሎ ያስቀመጠው ሀገር እንደ ሀገር እስካሁን እንድትቆይ ያደረገው ማህበረሰቡ የገነባው እሴት ነው። ብዙ ሀገራት በእንደዚህ በባህላዊ በውጭ ተጽዕኖ በምዕራባውያን እሳቤ ተጽዕኖ የፈረሱ ሀገራት የኔ የሚሉት ነገር የለም። ቅርብ ኬንያ ብትሄጂ ከቅድመ ድህረ ቅኝ ግዛት በኋላ የማንነት ጥያቄ እስኪል እስካሁን የሚነሳ ሀገሪቱ እንደ ሀገር ያዘው የማንነት ጉዳዩን እንደዚህ ራሷን ችላ እንድትቆም ያደረገው ምንድነው? ማህበረሰቡ እሴት፣ የዘመናት የተገነባ ያንን ዝም ብለሽ ተነስተሽ እንደ ወፍ ደራሽ መጥተሽ የምትንጁ አይደለም። ከአድርግ አድርግ ብለሽ የምታልፊው ነገር አደለም። ያሰውትን ያስገምታል። እንደዚህ አይነት ነገሮች ያስገምቱናል። ስትናገሪ በአንቺ ውስጥ አእምሮች ነው የሚታየው፣ ሀሳቦች ነው የሚታየው። በአዶኒ ውስጥ የሚታየው ነፃነቱ አደለም፣ ምን ያህል በዘቀጠ አስተሳሰብ ውስጥ እንዳለ ነው ምትረ ገብቶሻል እሱ ብቻ አይደለም የነበረበት ማህበረሰብ የነበረበት የኑሮ ዜ ልክ አለመሆኑን የምትረጅ ከሰዋዊነት ባህሪ ያፈነገጠ ምንም ከእንትን ብቻ ከማበረ ከሰውነት ከሰውነት ባህሪ ያፈነገጠ ሀሳብ መሆኑን የምትረጅ እ ብዙ ነገሮችን ማየት ስትችል ነው። እና ሀገሪቷ ባለቤት ያላት ሀገር ናት። መልካም አብራችሁን ስለቆያችሁ እጅግ አድርገን አመሰገንን። ቸር ሰንብቱ።